አንተ የምር እና ኧረ የቀልድ ነው። ይኸው ሁለት ጥንቸል ገዝቼልሻለሁ። አራንም ያሉ እንዴ! አይ እንዴት እንደደከመኝ ብቻ የኛ ናቸው። አሁን ቤት እንሰራላችኋለን። ዓይናቸው እንትን ነው የኖሩ ነው ምናምን ነው። ብሩኬ፣ ለልጆች ገና ወልደን ከምናሳድግ ለአቅመ ልጆች ስላልደረስን እነዚህን ቆጃንጆ ጥንቸሎች አሳደጊ፣ በመጀመሪያ በዚህ እንለማመድ ብሎ ሁለት የሚያማማምር በጠቁላ ማለት ነው ጥንቸል ገዝቶላታ ቶላታ ማለት ባይዘዊ፣ ለመጀመሪያ ጊዜ ነው እንደዚህ አይነት ጥንቸል ያየሁት ማለት ነው። እና ጥንቸል ኢትዮጵያ ውስጥ ያለ ራሱ አይመስለኝም ነበር። እውነት ለመናገር አላውቅም። እንዲ ይቅርታ አድርጉልኝና ቤተሰቦቼ ማለት ነውና፣ ብስማም ብስማም የሀይሚ ደስታ በኢየሱስ ስም፣ እኔ ብቻ እንደዚህ ደስታ ማይችም አላውቅም ማለት ነውና፣ በጣም ደስ ያላት፣ በጣም በጣም ከምላችሁ በላይ ማለት ነውና፣ በጣም ደስ ያላት በቃ አላመነችም። ከመደሰቷ ሁሉ ማለት ነው እና በቃ ብሩኬን ሁሉ ሳመችው። በቃ ግራ ገብቷት ማለት ነው እና በጣም እንደምትወድ ይነግራት ነበር እና የእውነት ጥሩ በጣም በጣም በጣም ጥሩ ነገር ነው የሰጣት። አብሶ ደግሞ የምትወዱትን ሰው የምትወዱትን ነገር ለምትወዱት ሰው መስጠት ማለት በጣም ትልቅ ትልቅ ነገር ነው እና ብሩኬ ፍቅር ልክ ነው ማለት ነው እና በቃ ሀይሚ በጣም ደስተኛ ሆነች በጥንጀሉ ማለት ነው እና ይህን ሁለት ልጆች ደግሞ ማለት ሲገባ በቃ አጠያዩ ቃረ ሽብሄ ልጅ ግን ምንድን ነው ነገር ሎ ስራ ሁሉ እንዳአሹ በቃ እሙሻለች ግን ያሳደገች ባትል ነበር የሚገርመኝ እንኳን ማርያም ማረችሽ ምናምን ሲል ሀይሚ ዝም ብላ ታዋለች። ምንድን ነው ምን ይዞብኝ መታ እያለች እኮ ነው እና ለማንኛውም ቤተሰቦቼ ውጦች እንዴት ናችሁ? ግን ደህና ናቸው ያ ሁላችሁ ደህና ናቸው? የማርቴ ዩቲ ቤተሰቦች ሁላችሁ እንዴት ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሀይሚና የብሩክ መታለቅ እነዚህ ፈንጠዘያ ቢያስደርገኝም ትናንት ደግሞ ብላ ብላ እንመውለድ አለብን ልጆች፣ አራት ልጆች አምሮኛል ብላለች። እና ያው ብሩክ አራት ጥንቸል ያላደረገው በስቴፕ በስቴፕ ነው መጀመር ችስ በአንዴ ሀይሚ አራት ልጅ መውለድ ስለማችል

በጣም በጣም በጣም እውነት በጣም ነው ደስ ያለኝ ማለት ነው። በቃ አሰባችሁታል። ከዛ ሁሉ ነገር ወጥተው ከዛ ሁሉ ድራ በቃ ድራማ አለንም ከዛ ሁሉ አተንከራው ነገር ወጥተው ከዛ ሁሉ ቡጡ ቡጫ ጫጫ ወጣ። ዛሬ ላይ ደግሞ አንድ ላይ እንደዚህ በማየታቸው በጣም ደስ ብሎናል ማለት ነው። አሰባችሁታል ማለት ነው እና በቃ ደስታ ማለት በቃ ሀይሚ እራሱ በቃ ይሁን ነግታ ታቅም መሰለኝና ደስታዋ በቃ ፈራችም። እንዲህ ለምትፈሪው ነገር ነው እንዲ በቃ የምትወጂው ነበር ነው ማለት ና እኔ ባይዘ እንዲህ ነግቻቸው ራሱ አላውቅም ማለት ነው። ግን እንትን እንደሚበሉ ምናምን አውቃለሁ። ቅጠላቅጠል ካሮት፣ ምናምን ይሄ እንትን ሰላጣ ይሄ ነው ምግባቸው። ሌላ አይበሉም ማለት ነው። ና የቤት ናቸው ደግሞ ባልና ወንድና ሴት ናቸው ማለት ነው። እና ከፍ ከፍ ሲሉ ያስወልዳሉ መሰለኝ ማለት ነው። ሀይሚም ታረባለች ከ ማለት በእነዚህ ትለማመጃለሽ ከዛ ከነዚህ ጋር ተለማምደሽ ከዛ ወደ ልጅ መውለድ ብሏል፣ ብሩኬ ማለት ነው። ለእነዚህ ደግሞ ጊዜ እየሰጠሽ እኔን እንዳትረሺኝ ብሏል ማለት ነው። እና የሆነት በጣም ያሳቀኝ ማለት ነው። እና በቃ የሆነ በጣም ደስ ይላል ማለት ግን፣ ምን ይዤልሽ መጣውና ምን ሲላት በቃ እሷ የጠበቀችው አበባ፣ ቸኮሌት ምናምን ነገር ነበረ። እና ይሄን አልጠበቀችም ማለት ይዞላት እንደሚመጣ ማለት ነው እና የሆነ በቃ አላመነችም ምናምን። ነው ደግሞ የሆነ እርግብ ነው የሚመስሉት ሲታዩ ራሱ ከንጣታቸው እርግብ ነው የሚመስሉት እና በጣም ነው የሚያምሩት ማለት ነው። ስማ በጣም ነው የሚያምሩት ሆነ ስለመናገር ማለት እና እኔ ይህን ገንዘብ ብሎ ሲገዙ ራሱ ይገርመኛል ማለት ነው። በጣም ነው የሚያምሩ ማለት ነው። ያው ብሩክ ሀይሚን ስለሚወዳት ለሀይሚ ታውቃላችሁ ምንም ነገር ያደርጋል። ምንም ምንም ያደርጋል። የእውነት ምንም ባይዘወ ትልቁ ነገር እዚህ ምድር ላይ ለምትወዱስ ይሁን በቃ የሚፈልገውን ነገር ማድረግ ነው። በቃ የሚያስደስታችሁ ያን ሰው በቃ ስለምትወዱትና ስለምታፈቅሩት ለዛ ሰው በቃ ምንም ነገር ብትሆኑ አይቆጫችሁ። ምንም ነገር ብታደርጉለት ያወጣችሁ ያደረጋችሁ አይመስላችሁም ማለት ነው። አትቆጩም እራሱ በዛ ነገር ላይ ማለት ነው እና

በዚህ ሁሉ ነገር ውስጥ በቃ ስለምትረዳት ምን ስለምትላት ማለት ነው። ይህኔ ውዳ መሰግናለ ብላኔ ሳመች እኮ ማለት ነው እና ጀስት በቃ ሲጣሉ ሚዛን ያህል እንዴታቸው ምናም ቢያሳሉም በመዋደዳቸው ውስጥ ደግሞ ክብሯ፣ ለሱ ያላት ቦታ ምናም ደስ ይለኛል የሆነት ማለት ነው እና በቃ ግራ ገባት የምታረገው የሆነት በቃ በቃ ለመያዝም ለማንሳትም ጨበር እንትን ግራ ገባት እና እንትን በቃ ግራ ገባ። በቃ የምታደርገው ነገር ንትቅትቅ የልጅ እንደልጅ እንድናወሱ የልጅ እያጫወተቻቸው ነበርና በቃ ጥንቸል እና ያው በቃ ብሩኬ ይሄን አስሙ ነው ማለት ነው። ምን አሻንጉሊት ምናምን ቢገዛላት ኖርማል ሊሰለቻት ይችላል። እንደዚህ ግን እንስሳ ናቸው፣ ሁሌ እንክብካቤ ይፈልጋል፣ ሁሌ መደባስስ ምናምን ስለሚፈልጉ በእነዚህ ስትለማመድ በቃ ልጅም መጀመሪያ በዚህ ነው ብሏል። እውነቱን ነው፣ መጀመሪያ በዚህ ተለማምደ ነው ልጅ የምንውለው መጀመሪያ እነዚህን እናሳደግ ብሏል። እና ሁለት ልጅ እንትን ብሩክና ሀይሚ ማለት ትንሾችና ብሩክ ስም አውጡላቸው ባይዘዊ ማለት ነው። እና ለጥንቾሎቹ ስም መውጣት አለባቸው ማለት ነው። እና ምንድን ለጥንቾሎቹ ጨረቃ ፋሚሊ ይባሉ? ምን እንበላቸው? ለጭንጀሎቹ ፈረቃ ፋሚሊ እንበላቸው ምንድን ነው የምንላቸው ማለት ነው። አስባችሁታል ምን አይነት ስም እንዳውጣላቸው ቤተሰብ አምፕ ኮሜንት ላይ ማለት ነው። በጣም በጣም ደስ የሚል ስም ማውጣት አለብን ማለት ነው። ጨረቃ ፋሚሊ ብሩክና ሀይሚ ቅምጥል ፋሚሊ፣ ያ ቅምጥሏ ምን አይ አንሽ ለአንዷ ቅምጥሏ ጎን ለአንዷስ ደግሞ ማን ይሆናል ማለት እና በቃ ያብሩክና የሚያውጣላቸዋል ማለት ነው። በዚህም ደግሞ እንዳትጣሉ የኔ ስም ይጽደቅ የአንተ ስም ይጽደቅ ብላችሁ ቤታቸው ተሰርቶ እስከማያጋቸው ጋቢች ደና መጫወቻ አግኝተሻል። አሁንማ በቃ ብሩኬ ፍራንኩም ላይሰራ ነው ቁጭ ስትሉ ነገር የምታስቡት ምናምን ማለት ደግሞ እንትላይላችሁ በቃ ቢዚ ስትሆኑ ጭንቅላታችሁ ብዙ ነገር ሲያስብ ምንም ነገር ትዝ አይላችሁ ማለት ነው። እና ብሩኬ በቃ እኔ እንጃ አሁን ምደውልልክ ራሱ አይመስለኝም፣ ምታስታውስክ ራሱ አይመስለኝም። እና ብሩኬ አይ በቃ ጭስት ወዴ ቻለው፣ ቻለ፣ ቻለ ደግሞ እየዘፈኑላት ነበረ። በቃ በጣም ሮማንቲክ የሆነ ነገር ነበር። ሲዘፈኑላችሁ ምንድን ነበረ? እየዘፋ ሲዘፈንላት ነበረ ብሩክ። ምን እያለ እንደምዘፈንላት አላውቅም፣ እና ግን በቃ የሚ ደስታ ፊቱ አለ ይሄ የእኛ ናቸው አለ የሆነ ከቤት አሳዩታት ንስት የሚያደርግ አልነበረም የመሰላት ማለት ነው። እና እኔ ግን ነገ ይዛቸው ብቻ እንዳይልና ብሩክ ነገር እኮን ያላምንም እና ይዘው በጣም ደግሞ ለሀያ ሺህ ሀያ አምስት ሺህ ላይ ከገባ ለአንድ ሰው ጥንቸል ይሰጣል ተብሏል እና